ጉድ ከና ይነገማሉ ዛሬ እንኳን ጉደኛ ቪዲዮ ነው የመጣው። ጉደኛ ማለት ነው። ኢየሱስ አረ በስማም ወልት በስማም እግዚአብሔር። ማነው ግን እንደኔ የደነገጣችሁ ሰዎች አላችሁ? ቤተሰቡስ እስቲ የመር ይሄ ፕራንክም ቢሆን በጣም በጣም ማሰቀቀው በጣም ምደብር ፕራንክ ነው። እግዚአብሔር ምስክሬ ነው። አሁን ምንም እንድትሉ ምንም ትላላችሁ ምንም ኮሜንት ላይ ልትጽፉት ይችላልላችሁ። ነገር ግን በጣም በጣም የወረደ ብራንክ ነው። እግዚአብሔር ምስክር ነው። እንዴ ሹሀ ሙሽክለ ወላ ጉድ ነው። እንኳን ሰላም ሰላም ውድና የተከበረች ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴናችሁ፣ ደህና ናችሁ ወይ? የዛሬ ጉድ ወይኔ ወይኔ! በስማም ወልድ። እኔ ምላችሁት ማለት ነው ሴቶች ማለት ነው ለፕራንክ አሁን አሁን ማለት ነው ለፕራንክ አሁን እኔ መጥቼ ወንድ ክላስ ላይ ገብቼ እኔ ወይ ሚስቱ አደለውም ፍቅረኛ አደለውም ምን አደለውም፣ ግን ለፍራንክ እኔ ኮ በእውነት ልቤ ነው ሳቃቅ ነው ያለኝ ልቤ ማለት ነው። እንዴ ሁለት ቦታ ነው የሆነው። እኔ እንዴ የደነገጣችሁ ሰዎች አላችሁ። አሁን እቺ በስማ እኔ ኮ ገረመኝ እንጂ ሴት በቃ ዘንድሮ በቃ ሴቶች በቃ አይና አውጥቷል ማለት ነው። ማፈራት የለም። አደ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ያደረባ ጌታ ስም እኔ እንደዚህ ይሆናል ብዬ በፍጹም በፍጹም ማላምን ጌታን በእውነት ያለ ይሄ ፍራንክ ነው እሱ ኦኬ። እኔ ፍራንክን ቢሆን ወንድ ጋር መጥቼ አልጋ ላይ ቁጭ እላለሁ ማለት የብር በጣም ይከብዳል፣ በጣም ይከብዳል። ምን አለች ሄሚ? መጣችና ሄሚ የደክሞኝ ነው ደክሞኝ ነው እረፍት ላድርግ ብዬ ነው ላለችም። ይሄ ከዚህ ምን እንማራለን? ምን እንማር ቤተሰብ እስቲ ትምህርት አለ የምትሉት እስቲ አስተምሩኝ። ጌታ ምን ነው የምንማረው? ወይ ጌታ ይድረስልኝ ዘንድሮ ምን አይነት ጉድ ነው እየመጣ ያለው? አረ ቡሩክ የዛሬ የሰራው ፕራንክ በጣም የወረደ የሌለ የሌለ የሚደብር ፕራንክ ነው። ለምን ነው እናገርም በእውነት በጣም የሚደብር ፕራንክ። ወይኔ ሴት ልጅ የወንድ ልጅ አልጋ ላይ ሞታ አንሶላ ውስጥ ገብታ መጣበቅ፣ እንካን እንካን በጣም ከባድ የሚሰቀቅ ነገር ነው ወይኔ ጉደኝ! ጉድ ጉድ ጉድ ጉድ ጉድ ቀናይ ነገም ነው ያሉት አይደል? እውነት ነው። እንካን ነው እንካን። ሄሚ ምን ልጅ ነው? በጣም ይደብራል እንዴ ሌላ ወንድ ይዛ አሁን እየሆነ ወይ ሩብ ላይ እየሆነ አልጋ ላይ ብታገኛት ምን ትላለህ አንተ? የምር እኔ ሄሜ ዛሬ እኮ አላቅም። እኔ ብትናደድ ግን ምንም ብትልም ልክ ነሽ እናቴ። አረ ጌታ ሆይ ድረስልኝ። ዘንድሮ ምን እያየ ነው ያለ ነው? ምን ጉን ነው እንኳን እንደ ምን ሼ ነው? አረ ዛሬ አይደብራችሁም? ቤተሰብ ስቲ እንዴት ነው ወዴት እንዴት? ፕራንክ ነው ግን አላቅም የምር እኔ ልቤ ነው የተሰበረው። ወይ ሄሚት ይቅርና አሁን እኔ እራሱ ቪዲዮ እያየው ምን ኮሜንት ለምን አልኩ በኢየሱስ ስም ብዬ ነው ጻፍኩትኝ ሴጣን እየገዘጽኩ ነው መሰለኝ ጌታ እነሱ ኮሜንት ተደገብቼ ማለት ነው። አረ በስማአም ወል በጣም በጣም የሚደብር ፕራንክ ነው። እግዚአብሔር የዛሬ ፕራንክ ማለት ነው። እኔ ያልጠበቅኩም በእውነት በፍጹም አልጠበቅኩን። እንደዚህ የሚደብር ፕራንክ ለምን ታደርጋላችሁ? ወይ ጉዴ ዘንድሮ ማና ጉዳለ። እንኳን ሴቶች እንኳን ለብራንክ ስትሉ አሁን ለወንድ አድርገን አልጋ ላይ ወተሽ ልጮ ነው እኔ እንኳን ጌታ። አረ በስመ አብ ወልድ እኔ አላቅም። ምስቲ ቤተሰቦች እኔ አሁን ከዚህ ምን እንማራለን? ማለት ትምህርት አለ ምስቲ ባናታች ትምህርት አለ የምትሉት ምናልባት ይሄ ቪዲዮ ሶስቴ ተመልሼ ነው ያየውትና እነ ሲለቁ እኔ ማለት ስራ ላይ ነበርኩ ኤርፎን እያዳቅኘ እየሰማው ነበር፣ እና ጆሮ ላይ ማለት ነው። ከዛ ታሽ ወርጄ ራሱ ሁለቴ ነው ያየሁት። እስ ይሄ ቪዲዮ ምን ብዬ ልስረ ብዬ ጌታን አላቅም። ራሴን አዳምጬ ገና በጣም ደንግጬ ማለት አሁን ይሄ ፕራንክ ነው ግን ደንግጬ ቀድሞ እያየው ማለት መጀመሪያ እያየው እምባ ነው ከአይኔ ያወጠው በእውነት ማለት ነው። እምባ ነው የፈሰሰው ለምንድን ባላውቅ እኔ ማን ሰውነቴ ሁሉ ነው ተንቀጣቀጠ። ወይ ግን ፕራንክ እንደሆነ ቀድሞ ማለት የመጀመሪያ መግቢያ ላይቼ ማለት ነው። በኢየሱስ ክርስቶስ ስም እንዴናሽና ግን የሚላችሁት ሴቶችዬ፣ ወዴትን ወዴት ነው እንኳን እኔ ኮ ገረመኝ። እኔ ኮ ዳክሞኝ ነው አልጋ ላይ ቁጭ ያልኩ ስትል ነው። በጣም ገረመኝ። ምን አሪ ነው ምንድን ነው ማለት ምን አገባሽ፣ አንዳንዴ እኮ ስናወራ ቃላቶች የሚወጡ ቃላቶች ተጠንቀቁ ቤተሰቦች። ምን አገባሽ የሚባለው ቃላቶች አታውጡ። አሁን ሄሚና ሄሜና ቡሩክ አሁን እናንተ ሁለታችሁም ሄሜም ይመለከታል፣ ባንተ ሕይወት ሄሜ ቦታ አንተም ይመለከታል። ሰው እንደዚህ አይነት ቃላት ባትጠቀሙ ጥሩ ነው ብዬ አስባለሁኝ። ሄሜ ፕራንክ ሲታደርግ ማለት አነጋገሯን ቃላቶች ከአፏ የሚወጡ ቃላቶች ተቆጣጥራ ነው የምትሰራው። ለምንነቱን አይናገርም። አረተው እንግዲህ በኢየሱስ ስም እኔ በጣም ደበረኝ። እግዚአብሔር ምስክሬ ነው። ለኔ እናት ሁነቴሽም ልብሽ ይሰብራል እንጂ ይሄ ነገር አንቺ ይቅርና እኔ ራሱ ልቤ ይሰብራዋል። እንዴ ምን ጉን ነው? እንኳን አንቺ ይቅር፣ አንቺ ቀርተሽ እኔ ራሱ በጣም ነው ደነገጥኩትኝ። ጌታ አረ በስመ አብ ወልድ እግዚአብሔር አምላክ ወይ ድረስልኝ እና ቤተሰቦች ይምር። አላውቅም። እስኪ አሁን ለምሳሌ አልጋ ላይ ይዞ ወንድ ሴት ስትኖር ምንነት ስሜት ይሰማቸዋል። በጣም ከባድ ነገር ነው እኮ የምር በጣም ከባድ ነገር ነው። ጌታን እኮ በጣም እኔ እንጃ አልጠበቅም። ምን እንደዛ ማለት እንደዚህ ነበር ፕራንክ ማለት ትደረረጋላችሁ። ማለት አላቅም ለምሳሌ እንዴት አድርጌ ላስረዳችሁ? ቤተሰቦች በጣም ገረመኝ። እግዚአብሔር በኢየሱስ ስም በኢየሱስ ስም እንደዚህ አይነት ፕራንክ አታደርጉ፣ እግዚአብሔር አትደራረጉ። በጣም ነው የሚደብረው። ወይኔ ኔ አረጌታ ይሁን ድረስልኝ። ዘንድሮን ካን ማባዴ ነው እንካን እና የቀረው ቤተሰቦች ነገሩ ግራ የገባኝ ነው ሲተረጋገች ሌላ ቪዲዮ ከሰራው ሰራው ነው ግን ካልሰራው ምን ያላቅምና እዚ ቻናል እዚ ሰብስክራይብ ያደርጉኝ፣ አርጉኝ፣ ሰብስክራይብ ያደርጉኝ። ደህና ሁኑ፣ እወዳችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። ባይ ባይ። ጉድ ነው።